ቢኒያም አፈልግ አገኘሁት እሱ ግን ከዚህ በኋላ ሽመት አልፈልግም። ያፌት ከሳሎን ቁጭ ብሎ ሳለ ታሪኩ ይመጣና አለቃ አለቃ ይለዋል። ምንድን ነው ሲለው ያፌት የአክስትህ ልጅ አቢል ነው ቢና ምን ያገተው ይለዋል። ምን ብሎ ከመቀመጫዊነት ቢንያምም ከቤት ሲሄድ ወስደው በሩ ላይ እንደጣሉ ተንፏቆ ገባና ገኔ ምን ሆና ነው ሲል ገኔ ባንተ ሞት ምክንያት ያንተን ሞት ስሰማ እንደዚሁ ሆና ቀራች። መናገርም አትችልም፣ መንቀሳቀስ አትችልም፣ መሄድም አትችልም ይለዋል። ዳጊ ዳይ ሲል ያፌድም እንዳየው ከኔ ትዕዛዝ ውጪ አንድ ነገር እንዳትነካው

ጆሮ ጌጤ ወርቃብኝ እየፈለጉ ነው ትላታለች። የጆሮ ጌጥ ሽኮ አለ ስትላት የምትለው ጠፍቶባት እረ አለ እንዴ የጆሮ ጌጥ እኮ በሶፍት አርጌ ቦርሳዬ ውስጥ ምናምን እያለች መንተባተዋን ያዘች። የርፋታም ወደ ድንጋጤ፣ በጣም ስለቸኮልኩኝ አሁን የምታወርኝን አውሪኝና ልሄድ ስልትላት ምን ላውራሽ እፉ ሽፉ ትላደም እኮ ስልክ ከመደወሉ በፊት ልታወሪ ነበር። እንደዛ ነበር እንዴ? ትላል። ያው ቅድም ልነግርሽ የነበረው ቁም ነገር አይደለም መሰለኝ፣ ረሳሁት። ስትላት ጽር ደህና ነሽ አለቻት። አዎ ደህና ነኝ፣ ምነው ትላ። እገኒ ጋ ሄደሽ ነበር ወይ ስትላት፣ አዎ ዛሬ ሄጅ ነበረ። እና እንዴት ናት ትላታለች። ፉዬ ምንም ለውጥ የላት፣ እንደዛው ናት ትላት። በቃ የምትነ ነገር ከሌለ ልሄድ ብላ ትነሳለች። በቃቸው ብላት ቤዚህም ሰላም አላልኳትም በደም ሰላም በል ብላ ትወጣለች። ናቲም ከተያራ እናት ጋር ሄዶ ሆ እንዴት ነህ ትለዋለች። ደህና ነኝ ስልክ ሲደውሉልኝ በጣም በደስታ እየዘለልኩ ነው የመጣሁት ሲላት የቴራ እናት ቆይኔ መጀመሪያ መቼ ወራ ሆህና ትለዋለች። ተረጋጋ እንጂ ስትለው በጣም ይቅርታ ይላት። ወደ ጉዳያችን ስንገባ ወደ ምንም አይነት ስራ ቢሆን ትሰራለህ ወይ ስትለው፣ አዎ ገንዘብ ያስገኝ ብቻ ምንም አይነት ስራ ቢሆን እሰራለሁ ይላል። አሁን በተራዬ እህቴን መካስ ብቻ ነው የምፈልገው እሷ እርፍ እንድትልልኝ ነው ይላታል። እሺ የትዳናት በጣም አመሰግናለሁ፣ ከምን አይነት ጉድ እንደወጡኝ እኮ አታውቂም አላት። እሷ ያለችው ሁሉን ነገር አጣርቻለሁ፣ በስራውም ጥሩ ይሆናል ብዬ አስባለሁ ስትለው ነበር እንደዚህ ያለ ወደ ክፍለ ሀገርም ልሄድ ነበር ስራ ፈለጋ አላት። አሁን ግን እምነቴን በደንብ ተቀብለህ እያንዳንዷን ስራ በደንብ መስራት አለብህ ትለዋል። በእኔ ዙሪያ ሲሆን ደግሞ እያንዳንዷን ስራ በጥንቃቄ ማድረግ አለ ማጠናቀቅ አለብህ ስትለው፣ ግን ተያራናት ስራው ወንጀል ምናምን እንዳይሆን አለናቴ እኔ የሆነ ነገር ከሆንክ ከሄደ አዝንብኛለሁ። ምንድን ነው አሁን ምንም አይነት ስራ ቢሆን እሰራለሁ ስትል አልነበረም ወይ ብላ ወይዘሮ ሱዛንጭ ግን ያው ከኔ አልፎ ሆቴል ላይ ችግር እንዳልፈጥርባት ብዬ ነው ሲላት፣ ሳቃለች። ነው እንዴ ልጅ ናታን፣ ስለ ስራው ጠንቅቀ ስራ እንጂ ስለሌላው ስለጥበቃ፣ ስለ ጥበቃ ይደረግላችኋል። ችግር አይግባህ አለችው። እሺ አመሰግናለሁ አላት። ስራውን ዛሬ ትጀምራለህ፣ ግን ደግሞ እያንዳንዷን እርምጃ እንድታሳውቀኝ አለችው። እሺ አመሰግን ዲያራ የለችም ወይ? ሰላም ብያት ልሄድ ሲላት፣ አይ አሁን ማንጣት ማወቅ የለባትም ስለ ስራው ጉዳይ ደግሞ እኔ ነግራታለሁ አለ። ያፌድም ሀቢልጋ ሄዶ ድንገት ሲገባበት በድንጋጤ ተነሳ ቤሎ ወዲያውም፣ አንገቱን ሲያንቀው ምን እየሰራ ነው? እኔ እኮ አንተን ሲያሳስረው ተናድጅ ነው ይለዋል። ምን እያደረግ ነው ምን እንደዚህ ያደረግከው ብሎ ሲለው አንተ እኮ ቤተሰብ ነህ እስር ቤት መጥች ሳይህ በጣም አዘንኩኝ ለዛ ነው ሄድም እኔ አልተዋጠልኝም ይሄ ነገር ቆይ ምንድን ነው ይላል አንተ ባትቀበልም አንተ ግን ቤተሰብ ነህ ይለዋል አቤል ሁለተኛው ተንኮለኛ ልጅ ሰው ወዲያው ስልክ አንስቶ አህሎ ታሪኩ ልጆቹን ጥራቸውና ቢናምን በር ላይ ወስደው ይጣሉት እንዴ ልትለቀው ነው እንዴ አላ ታሪኩ አሁን ላይ ጋዜጠኛዎቹም ሆነ ሁሉም እኛ ላይ ስለሆነ አይናቸው፣ ቶሎ ፈታችሁ ሰዱት። እልፋታም ከቤት ሆና ምግብ እያዘጋጀች እያቀራረበች ነበር። ወዲያው ሲገባ ፈገግ ብላ ያ ቤት እንዴት ዋል ካለች ነው እንዴት አመሸ ስትል ና ተቀመጥ፣ እራት ደርሷልን? ብላ ስትለው ሳትናገሪ የት ነበርሽ ብሎ አይኑና ወዲያው እየተንተባተበች እዛ ብላ የምትለው ሲጠፋባት ሱፐር ማርኬት ነበርኩ ትለዋለች። ሱፐር ማርኬት አልነበርሽም፣ የት ነበርሽ አንቺ ደግሞ ተጨምረሽ አታናችኝ፣ ተናገሪ ብሎ ፀጉሯን ጨመደ። የት ነበርሽ ሲላል ፀጉሯን ጨምድዶ የትስ ብሆን ልትገለኝ ነው በልግደለኝና ገላግለኝ ብላ በጩኸት ትጮኋለ። የርፋታ አስራ ልታስቀምጠኝ ታስቀምጠኝ ነው ወይ በቃ ግደልና ገላግለኝ ብላ ሰ ቀረበችውን ሳህን ሁሉ መሬት ላይ ከሰከሰችው። በቃ ከዚህ ወድ ግደለኝና ገላግለኝ ብላ ትጠቀው ጀመረ። ተረጋግ እንጂ እኔ ንግስት እኔ እኮ ተናድጄ ነው ይላታል። ተመልሶ እንደገና ለካ እንደዚህ ነው ብላ ሮጣ ወደ ላይ ወጣች። እሱም አጎነበሰ ቁጭ ብሎ። ብኒንም ከበሩ ላይ ጥለውት አንኳክቶ ሄዱ። ዳቂ እንቅልፍ ጣል አድርጎት ነበር ከገኒ ጎን ቁጭ ብሎ። ገኒም እንደዛው መናገር አቅቷት መንቀሳቀስ አቅቷት ዝርክት እንዳለች ነው። ወዲያውን ይነሳና እንዲያጎት ዳጊ እንዲ ያጎቴ ብሎ ዘሎ ያነሱ እግሬን ቀስበል አለው። ቅጥቅጥ አርገውት ስላለ የዛ የጉደኛ ጓደኞቹም ስላስደበደበው እግሩ ሁሉ መራመድ አቅቶታል። በዛ ላይ ደግሞ ጥፍራ አድርጎ አስሮ ከመሬት ስላስተኛ ወገቡ ሁሉ መነሳት መንቀሳቀስ ነው ያቃተው። በግድ እየጎተተ ገኒ፣ ግን ለምንድነው ዝም ያለችኝ? ምን ነው ተኝታ ነው ወይ? ይለዋል ዳጊ። አይ አልተኛችም፣ እሷ እንደዚሁ ነው ይለዋል። ምንም ብትጠራት ምንም መልሳት መልስልህ። እናቴ ያንተ ሞት ስሰማ ወድቃ ነበረ። በዛ ምክንያት ምንም ነገር መናገር አትችልም ሲለው ምን ምን እያልከኝ ነው ዳጊ? ይለዋል ቢኒም። አዎ ሆስፒታል ውስጥ ናት ነበረ፣ ግን ደግሞ በድንጋጤ ነው አሉን። ደንቷን በደንብ ከወሰደ ትድናለች አሉን። ቢኒም አፈጦ ቀር። አጎቴ በቃ ተረጋጋ፣ ዋናው ነገር ያንተ ደና ሆኖ መምጣት ነው። ሁሉም ነገር በኋላ ይደረስበታል ሲለው እያለቀሰ ዳጊ ናቴም፣ እንዴት አመሻችሁ ብሎ ሲገባ ሎሌት ብድግ አለች በድንጋጤ። ቁጭ በይ አላት። እሺ እላይ ኮሎጣ ነበር አለችው። ዛሬ አይደለም የምንነጋገረው አላት። ወዲያውም ፅህ ደናነሽ ስላት ደናነኝ ወንድሚያታ የዚህም አለባበሱ ናይታ እንዴ፣ ምንድን ነው አለባበስህ? በሰላም ነው አለችው። አለባበሱ የድሀ አለባበስ ነው አይነት እንደዛ ነገር ነው። ይቅርታ ግን ማለት ስራ ለመቀጠር ሲል ምንም እንደሌለው ለማስመሰል ሲል ያደረገው ነገር አለባበሱ እንደ ዱርዬ አለባበስም ይመስላል። አንተ በቃ በየቀኑ አዳዲስ ነገር ነው አይደል የምታሳየን ስትለው፣ አለ ያው ቢናም ልፈልጋል ነበር የሚወጣሁት ለየት ያለ አለባበስ ትኩረት እንዳስብዬ ነው አለ። እና ምን አዲስ ነገር አገኘህ እና ለዚህ የተላከው ፎቶ ስትለው፣ ብድግ ብላ ወጣች ወደ ላይ። ልከተለሽ ወይ ሲላት፣ አያስፈልግም እኔም አደርገው ነገር ስላለኝ ነው ስት ብላ ወጣች። ቤዚም ግን ደህና ነህ አለችው። ተወትሮው በጣም ደህና ነኝ። የዛሬ አላት ነው አልመስልም እንደ ሲላት፣ አይ ኧረ ደህና ነህ በቃ ሂድ ላይ እውጣና ልብሰን ቀይር፣ ቆንጆ እራትም ተዘጋጅተዋል አለች። ቤዚ አይ እኔ እበልቻለሁ እናንተ ብሉ አለ። የማወራው ስልክ ስላለ እላይ ልውጣ በቃ ልመለስም፣ ደህና ደሩ ሲል ቤዚም ተልጅቷ ጋር ለማውራት ነው፣ በቃ የዛሬን እለፈው አለችው። አንቺ ኧረ ተልጅቷ ላይ ነው የቀይ እኔ በቃ ካለሷ ሌላ ማውራ የለኝም እንዲ ረ የስራ ስልክ ነው አለ ሉሊትም እንደማሽሟጠጥ ብላ አይኗና ፍጣ ታያቸዋለች አይ አይዞሽ ቤዝዬ እኔ ያለሁልሽ አለች ሉሊትም እባክሽ ዝም በይ አትቀባጥርብኝ አለች ሁሉም ጥርግ አይ አይዞሽ ቤዝዬ እኔ ያለሁልሽ ሁሉም ጥርግ ብሎ ይሄዱ እባክሽ ዝም በይ አትቀባጥርብኝ አለች አት ሲያዝኑልሽ አቶጅም ለእኔ ለራስሽ ብዬ እንጂ ስሜ የያዘ ይዞኝ እንጂ እኔ እዚህ አታየኝም ነበረ። አሌት እዚህ ሶፋ ላይ ተጋድሚ አየሽኝ እንጂ እንዴት እንዴት እንደምሄድ ባየሽኝ ነበር። የሆነ ሰውዬ ግራና ቀኙን እያየ በፌስታል የሆነ ነገር ይዞ ጉዞውን ቀጥሏል። ከአንዲት ባስ ከቆመችሁበት አጠገብ ሲደርስም እዛ ጋር የቆመው ደግሞ ናቴ ነበረ። ግራና ቀኛቸውን ካዩ በኋላ የያዘውን እቃ ተቀብሎ ናቲም ቆይላ አረጋግጥ አለው። ሁሉም ተዘጋጅቷል ወይ ሲለው አዎ ተዘጋጅቷል ግን ማረጋገጥ አለብኝ አለ ናቲ። ማረጋገጥ ማለት የኛ ስራችን የጠራ ነው ይታመንና፣ የማይታመን ሰው እኮ ያስታውቃል። እኛ ደግሞ ስራችን የምንሰራው በታማኝነት ነው አለው። ግን እሱ ሊቀምስ ፈታውና ዱቄቱን አሸተተውም ቃመውም፣ እንደ ማንገሽገሽ ነገር አደረገው። ያሰክራል ይመስለኛል ይሄ ነገር ቢሆንም ማረጋገጥ ያስፈልጋል አይደለ ብሎ ለስራው አዲስ ነህ መሰለኝ ለዛ ነው የማታምነን፣ ስለው እኔ ለስራው አዲስ አይደለሁም አለ ናቲም ወዲያው አፍንጫው ያሸተተው ነገር እንዴት እንዳያንገሸገ ለማንኛውም እቃውን አረጋግጭ ያለው ያው ብሎ ሰጠው። እሱም ሻንጣውን ከፍቶ አይቶ ሰውየው ተቀብሎ፣ ተቃብሎ ግራና ቀኙን እያየ ሄደ። ናቲም ራሱን ነካ ነካ አደረገና ተነስተው ሄዱ። ቢኒም ከገኒ ጎን ቁጭ ብሎ በባክሽ ገንዬ፣ አንዴ ብቻ እናግሪኝ ይላታል። ቀና ማለትም አይኗን ማንከራተት እንጂ አትችልም። ቤኒም ወደ አንፂ መታ ግንዬ አለችው። እሱም በእጁ ቀና ብሎ እንኳን ሳያያት፣ አሁን ከዚህ ቤት ቀጥ ብለሽ ውጪልኝ፣ ቀና ብዬ ላይሽ አልፈልግም አላት። አንቺ አስመሳይ ውጭልኝ ከዚህ ሲላት፣ ምን አደረግኩ ብንዬ አለች። የሚመኖ ይንገራትታል እንጂ መናገር አልቻለችም። ውጭልኝ አላት በጩኸት ከዚህ በኋላ ላይሻን ፈልግም ብሎ በጩኸት ጩኸባት፣ ወጣች። ወዲያውን ዳቂም መጥቶ አጎቴ፣ አጓቴ ምንድን ነው ለምን ትጽሁባት አለጽ፣ ላይ ምን አረገች ሲለው ዝምበል አለው። እሽ በቃ ተረጋጋ ብሎት በቃ አንሳይን ከዚህ ሲለው ደግፎ ወደ ሶፋው ላይ አስቀመጠው። ሲም ከዛ ተመልሳ መጠጥ እየጠጣች በአልጋዋ ላይ እየጨፈረች እያለቀሰችም እየሳቀች ያሳለፍኩት ነው ጊዜ ከአንተ ጋራ አልረሳውም ጭራሽ እያለች እየዘፈነች ትጩኋለች። በጣም እየጮች እየጨፈረችም እያለቀሰችም ነበር። በጣም ትጩሁም ነበር። ቤዛም ከታች መጣ። ምን ሆንሽ ነው ልታሳብጅን ነው? ወዲያውን እቅፍ አድርጋት ማልቀስ ጀመረ። ማለት ቤን መጣ እንዴ ተፈቷል እንዴ አለች ቤዚ አዎ እድመገንጋ ገኒጋ ሄጄ አየሁት እሱም ነበረ ግን ከዚህ ውጭ ብሎ ተቤት አባረረኝ ብላ ማልቀሷን ቀጠለች። አይዞሽ በቃ ተረጋጊ ትላለ ቤዚ የዝንበ ጭንቀት። አይዞሽ በቃ ይስተካከላል ትላታለች። እሷም ምንም የሚስተካከል ነገር የለም ብላ እያለቀሰች ነው አሁንም ቤዛ በጭንቀት ውስጥ ሆና እያባበለቻት አይዞሽ እያለቻት፣ ናቲም የሰራውን ስራ እያስረገበ እያስረከባት ነበረ ለወይዘሮ ሱዛን። በጣም ጎበዝ፣ በዚህም ፍጥነት ታደርገዋለህ ብዬ አልገመጥኩም ነበረ ስትለው፣ ነገሩ ቀላል ነው አለው እሱ። እንኳን ቀላል አይደለም እኔ ብዙ ጊዜ ነው የፈጀብኝ ትለዋለች ወይዘሮ ሱዛን። በዚሁ ከቀጠልክ ደግሞ ጥሩ እድገት ታገኛለህ አለችው። ግን የተራናት ለምንድን ነው ስራውን ቤት ውስጥ የምትሰሩት? ጥሩ አይደለም ብዬ ነው። አይ አታስብ፣ እዚህ እንኳን የሚያስቸግረኝ ነገር የለም። ወደ ቢሮ የሚሄደው ለስብሰባ ብቻ ነው። ከዛ ላይ ደግሞ ብዙም እራሴን አላጋልጥም። እዚህ ቤት ደግሞ ብዙ ቢሮዎች፣ አንተ ታማኝ ስትሆን ደግሞ አብረን እንሰራለን። ብዙ ፋይሎች እዚህ ስለሆኑ ብዙም እዛ የሚያስገደኝ የለም። እሺ የተያራ እናት ታማኝነቱን ታማኝነት እሰራለሁ አለ። በቃ አሁን እንዳይረፍድብህ ሄድ፣ የቀረውን ስራ ጨርስ ስትለው እሺ በቃ አሁን መሄድ አለብኝ፣ የቀረውን ስራ ስጨርስ ደውዬ አሳውቅሻለሁ። የዚህም ስልክ ተደወለላ። ስታነሳው ናውድ ነበረ። በር ላይ ነኝ እኒ ውድ አላት። በር ላይ ነህ አለችው። እሺ በቃ መጣው ብላ ጽን እንደምንም ከለዋላያን ስታስተካክላት አለባብሳት ባብሳት ወጣ። ሴቶቹም ከቡና ቤት ተቀምጠው እየጨፈሩ ነበረ። ይጠጣሉም፣ ይጨፍራሉም። ህዋ ከዛ ነበረች። ህዋም በጣም አምሮባት አሸብርቃ ትስስብ ብላ ቁጭ ብላ ነበረ። በትካዜ ከአንደኛዋ ጋር ህዋ እየተሸኳሸኩ ነበር። ወዲያውም ሲመጣባት ብድግ ብላ ሄደች። ያችኛዋ ህዋ ግን ቁጭ አለችበት ነበረ የቀረችው። ወዲያውም ከኋላቸው ታሪኩ ቆሞ እየተከታተላቸው ነበረ። ተራ በተራ እየተነሱ ይወዛወዛሉ። ማወዝቃውም ሞቅ ደመቅ ብሏል። ጣጮቹም እንደዛ ቁጭ ብለው የተጎናጩ ሴቶችን እየተመለከቱ ነው። ወዲያውን ታንድ ሰው እየሄዱ በጆራው ተንሾካሸከው። ወዲያውን ህዋን ይዟት ወደ ሰውየው ወሰ ወዲያም ሰውየው አንችን የምስሌ ቆንጆ ምነው ከፍቶሻል ሲላት አይ መቀመጫው ስላልተመቸኝ ነው አለች ህዋ። ከዛም ብድግ ብላ ቁጫ ላይ አዲስ ነሽ መሰለኝ ለቤቱ አይቼሽ አላውቅም ሲላት እኔ አዲስ አይደለሁም ከዚህ ቤት አልጠፋም አለመቀጣጠም ሆኖ ነው አለችው። እንደምንም ፈገግ እንደማለት እየሞከረች፣ ሰውየውም እንድጨፍሪልኝ እፈልጋለሁ ስጨፍሪ ማየት ፈልጋለሁ ሲላት አልፈልግም ብላ ነበር። በኋላም ስጨፍሪ እንዳይሽ ፈልጋለሁ ሲላት ተነስታ መንቀሳቀስ ጀመረች። ሙዚቃው ሞቅ ደመቅ ብሏል። ሴቶቹም ተራ በተራ እየተነሱ እየጨፈሩ እየጠጡም ነው። እሷም እንደ መንቀሳቀስ ብላ ቁጭ ትላለች። ወዲያውም ደግሞ ብድግ ብላ ተንቀሳቀሳለች። ወዲያውም ደግሞ ሽንት ቤት ደርሼ ልምጣ ብላ ለሰውየው ነገረችው። ሰውየውም ለታሪኩ ይችል ልጅ የፈለጋችሁን የጠየቃችሁን ከፍላለው፣ ክፍል ይዘጋጅልኝ፣ የምፈልገው ነገር ሁሉ ይዘጋጅልኝ አለው። ችግር የለም እናዘጋጅልሃለን አለው። ያፌድም ለባብሶ ሲወርድ የፋታ ቁጭ ብላ ነበር። ከሳለን ይቅርታ ላረግሽልኝ የኔ ንግሥት አላት። ዝም አለችው። ዛሬ ትልቅ የስራ እድል አለኝ፣ መገናኛው ሰው ጋር አለኝ እና ይቅርታ አርጊልኝ እና ሸኝኝ ቢላትም በቃ ዝም ብለህኝ ሂድ አለችው በጩኸት ምን ላድርግ? ውጭ ስትወጪ በዛ ምቀሪብኝ ይመስለኛል። እኔ በጣም የምወድሽ ደግሞ ማንም የለኝ ከአንቺ ውጭ፣ አንቺ ነሽ ለእኔ አላት። ያፋታ ያፌድም አሁን ወደ ስራ ልሄድ ነው በቃ። አይደለም ተመልሰ እስከምትመጣ ለዘላለሙ ፍግም ብል በዛው ብቀር ይሻላ ነበረ። ምን እያሽን የኔ ንግሥት በቃ እራሽን አረጋጌ ብሎ አትወጣ ሳ የርባታም ያደረጋት ሁሉ ትዝ አላታል። አስገድዶ ወደ ክፍሉ ሲያስገባት እንዲሁም ደግሞ እነ ናቲ ጋ ሄደች ቀን አንቋት የነበረው ሁሉም ነገር ትዝ ያላት ስቅስቅ ብላ መልቀሷን ቀጠለች። የናቲን ፎቶ በስልኳ ከፍታ እየተመለቻችሁም እየጨፈሩ አንደኛዋ ከአንዱ ሰው ጠጋ ብላ እኔ ምልህ አለው። ምን የምትይ ሲላት የሆነ ነገር ልል ነበር። በቃተው ንገሪ፣ ምንድን ነው ሲላት እኔ ሳልወድ ነው በግድ የምሰራው ትረዳኛለህ? አለችው ምንም ችግር የለም አለች እየፈራች እየተባች ነበር የጠ ህዋን ወደ ሽንት ቤት ሄዳ ነበር በዛው ስትቀር ታሪኩ ፈልጎ ይዟት መጣና አስገባት። አሁንም ሰውዬው ጋር እንቦዋ የተናነቃት እንደምንም እየጨፈረች ነው ለማስደሰስ ትሞክራለች። ውስጧ ግን እየተናደደ ግን ከዚህ ከገባችበት ውስጥ ሴቶቹን ለመርዳት ስትል የገባችበት ማጥ ውስጥ ትወጣ ይሆን ህዋ ወይስ ምን ትሆን ይሆን? ሰውዬውስ ምን ያደርጋት ይሆን? ትወጣለች የምትሉ በኮሜንት ጻፉል። ናቲም ከቀጠሮ ቦታ ደርሶ ቆሞ የጠበቀው ነበረ። ፊቱን አዙሮ ለባብሶ፣ ኮፍያውን አድርጎ ናቲን አይመስልም። ወዲው ያፌድ መጥቶ ሰውዬውን እየፈለገ ወዲያው ስልክ ተደወለለት። ታሪኩ ነበር። ታሪኩ በብዙ ብር እንደሚገዙ ሄዋን ሲነግረው፣ ጥንቃቄ አድርግ፣ የምታደርገውን በጥንቃቄ አድርገው አለው። ሴቶቹ አላስቸገሩህም ወይ ሲለው፣ አይ አላስቸገሩንም፣ ህዋ ግን እየሽንት ቤት እየተመላለሰ ያስቸግራኛለይ ሲለው ተጠንቀቅ አለው። ወዲያውን ስልኩን ዘጋ። ያፌድ ወዲያውን ዞር ዞር ሲል ናቲም እያዳመጠው ነበር፣ እና የሚናገረውን ሁሉ እኔ ና መሰል የምትፈልገው አለው። እንደዛው ፊቱን አዙሮ እንደቆመ ይህን ድምፅ ወዲያውን ናቲ ዞር ብሎ ተፋጠጡ። ያፌድም እንደ ነብር ጸጉሩ ቆመ ናቲ በፈገግታ ተያዩ ካስታወሳችሁ አንድ ቀን እኔም ፊትህ ቆማለሁ ብሎት ነበር ናቲ ዛሬ ግን ተሳግቶለት ከፊቱ ቆሞ እህ አብሮት ስብሰባ ላይ ሊቀመጥ ነው ያለው አልቀረለትም ያፌድ ምን ያደርግ ይሆን ቀጣይ እናየዋለን የዛሬው በዚሁ አብቅቷል ባይ ባይ